እኔ ብቻ አላውቅም፣ ህሊናው ያውቀዋል። ገባህ አንተ ህሊና እስካለህ ድረስ ሰዎች ላይ የምታደርገው ነገር ህሊናህ ይነግርሃል አይደለ? ስለዚህ ህሊና ያለው ሰው ደግሞ እኔ ምንም አልነበረም ከሱ የፈለግኩት፣ እግዚአብሔር እንዲነግረኝ ብቻ ነበር፣ ራሱ እንዲነግረኝ። በቃ ከአንተ አፍ ልስማ ነው ያልኩታ። ከአንተ አፍ ልስማ ንገረኝ፣ ያውቀዋል ነገሩን። ግን አሁን አንቺ የምታውቂውን ነገር እሱ ያውቀዋል፣ እንደሚያውቀው ደግሞ እርግጠኛ ነኝ። እንደሚያውቀው እርግጠኛ ነኝ። ግን እኔ አላውቅም ምን እንዳደረግኩሽ አላውቅም። ያለበትን ነገር እኔ እሱን ማሳፈር ስለማልፈልግ ነው። ምክንያቱም አላደረኩም ወይም አልሆንኩም እንደዛ፣ አንቺ ላይ እንደዚህ አይነት ነገር አላደረግኩም ብሎ ሊክደኝ እንደማይችል አውቃለሁኝ። ህሌ ነው ያውቀዋል፣ እንዳደረገው ማለት ነው። ግን ምናልባት ሌላም ነገር ሊሆን ይችላል። እኔ ታቃለ ግን ብትነግሪውና ስለ ነገሩ ቢያስረዳሽ ሜቢ አንቺ ባየሹ ልክ ላይሆን ይችላል ነገሩ፣ አላውቅም እኔ ምን እንደሆነም አላውቅም። ግን ስትናገሪው ነው ልናቅ የምንችለው እና እኔ ልብሩኬን አውቀዋለሁ ብዬ ነበር ማስበው። ሀይሚ ዛሬ ሁሉን ነገር ዘርግፋ ተናገረችው። የእውነት ብሩክ ይሄን አድርግተህ ከሆነ ከኛ ከሀይሚ ጋር ሳይሆን ከኛ ጋር ነው ጥልህ ማለት ነው። ከኛ ከወዴንስ ጋር ነው ጥልህ። ለምን ቃል የገባህላትን ነገር ነው ያጠፍከው ማለት ነው እና ዛሬ ፍፄ የልቧን እንድትናገር እውነቱን ያለውን ነገር እንድትናገር ነው ያደረገው ፍጼ ማለት ነው። እና ኢኒዌይስ በመጀመሪያ ደረጃ ፍጼ ይዟት መጥቶ ይሄን ያለውን ነገር እራሱ በመናገሯ ተመልካች ይሄን ነገር ማወቁ ምናምን በጣም ጥሩ ጥሩ ጥሩ ጥሩ ነው ከምላችሁ በላይ ማለት ነው። ለምን እንደሆነ ታውቃላችሁ? አንዳንድ ጊዜ ነገሮችን ከመደባበቅ ያለውን ነገር እውነታውን ተናግሮ መጋፈጥ ጥሩ ነው ማለት ነው እና ሀይሚና ሀይሚ እንደዛ ነው ያደረገችው። ዛሬ ብሩኬ አልመጣም እና እንደዛ ነው ፍጼ ያለውን ነገር እንድትናገር እውነታውን እንድትናገር ነው ያው ኦልሬዲ ያለውን ነገር ተናገረ ማለት ያው። ዛሬ ብሩክ ቪዲዮን ያይ እና ለዚህ ቪዲዮ ነገ መርስ ይሰጣል ማለት ነው ማለት ነው እና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን ማለት ነው እና ሀይሚሻ በጣም በጣም አምሮባታል ከምላችሁ በላይ ማለት ነው። በጣም በጣም ነው ያማረባት ማለት በጣም ነው ያማረባት። ጸጉሯንም ፈታዋለች ማለት ነው። ኦልሬዲ ጸጉሯን ልብ ብያየሁት አሁን ነው ስቲል የእውነት ለመናገር ማለት ነውና እና በጣም በጣም አምሮባታል ሀይሚ ማለት ነውና ኤኒዌይስ እንትን ነው ያው ከቡታጀራ ደግሞ ዛሬ አዲስ አበባ ሰላም ገብተዋል። ኦረ ፍጺ አዲስ አበባ እንዳሉ ነው የተናገሩት ማለት ነው። እና በመጀመሪያ እንኳን በሰላም ወደ ሸገር መጣችሁ እንላለን ማለት ነው። ሸገር ወደ ሸገር ማለት ነው እና ያው ሀይሚ ያው መጀመሪያ ዛሬ በፍጺ በሀይሚ ዩቱብ ቻናል ፍጺ ነው እየመጣው ማለት ነው እና እንትን የሆነ ጸጉሬን ማሳጅ ምናምን እያደረግኩ ነው። ከረበሻችሁ በጣም ይቅርታ። ራሴን በጣም እያመመኝ ምናምን ነው እና ቤተሰብ ምን እንደሁ እንኳ አላቅም። በጣም ራሴን ያመኛል ማለት ነው እና ማሳየ እያደረግኩትን ማለት ነው። ኤኒዌይስ እኔ ማውራት የፈለግኩት ምንድን ነው ያው ሀይሜ በመጀመሪያ እኔ መናገር ሳልፈልግ ነው ይሄ ነገር የተናገርኩት ነው ያለችው ማለት ነው እና ሀይሜ እውነታውን ተናግራለች። እሷም እውነታው ምንድን ነው እንዳለችው ብሩክ ይሄን ነገር አድርጎ ከሆነ እንደዚህ አይነት ነገር የሚያደርጎ ከሆነ ብሩክ የእውነት በጣም ሼም ነው ማለት ነው አንደኛ አየሁት። ያለችው ከሴት ጋር ነው ከሴት ጋር ነው አየሁት ማለት ማንም ሰው የሴት ጓደኛ ሊኖረው ምናምን ይችላል። ግን የሴት ጓደኛ አያያዛችሁ የተለያየ አይነት ነው ገባችሁ አይደል? ለምሳሌ አሁን የምትይዙት የሴት አይነት ጓደኛ የተለያየ አይነት ነው እና እላችኋለሁ ዛሬ ሀይሚሻ የልቧን የልቧን የልቧን ማለት ነው እና በቃ እኔ እኔ ለሱ በቃ ታምኝለት በኖርኩት ለእኔ ይሄ ይገባል ወይ ለእኔ ይሄ ነው ወይ መርሶ ብላ በጣም በጣም ተናደ ኢሞሽናል ሆና ነው ያወራችሁ ማለት ነው የእውነት ነው እኔ ግን ቦቦ እንደዚህ አይነት ነገር የሚያደርግም አይመስለኝም ያደርጋልን ብዬ አላስብም በፍጹም ማለት ነው ለምን እንደሆነ ታውቃላችሁ እርግጠኛ አያደርግም እንደዚህ አይነት ነገር ማለት ወይ ሜቢ ከሰው ጋር ማለት እኛ በዩቱብ ከዚህም በፊት ቃል ገብቶላት አላብሶ በፕራንክ ዙሪያ ከሴት ጋር ለመታየት ከሴት ጋር ያለውን ነገር ከሴት ጋር ቪዲዮ አንድ ላይ አልሰራ ምናምን ብሏል ማለት ነው። ሲቀጥል የሆነ ጊዜ ካስታውሳችሁ የአሻንጉሊቷ እንኳን ፕራንክ ሲሰራ ሴት ላለማምጣት ሲል በአሻንጉሊቷ ቪዲዮ ነው የሰራው ማለት ነው። ይሄ ማለት የአይሚን ቃል ያከብራል ማለት ነው። ብሩክ ግን ወይ ሳያቅ ቆሙ ከሌላ ሰው ጋር ሰላም እያለ ምናምን ከሆነ አይታውኮን አይዶን ነው አላውቅም ማለት ነው። ነገር ግን እንደዚህ አይነት ነገር ደግሞ ብሩክ ከሴት ጋር ታየና ምንድን ነው አሁን አይም ያልገባኝ፣ ከሴት ጋር ምን ሲያደርግ ነው ያየሹ? ታየ ነው አሁን ለምሳሌ እሷ ያ ስትናገር እንደነበረው ከሴት ማንኛውም ሰው የሴት ጓደኛ ሊኖራችሁ ይችላል። አሁን ለምሳሌ መንገድ ላይ ቆማችሁ ሀይ ሰላም፣ እንዴት ነሽ ምናምን እንደ እህትና እንደ ወንድም የምታወሩ ሰው በጣም ይለያያል ማለት ነው ግን ደግሞ ኑርማን አሁን ለምሳሌ እጇን እያሻሻችው ምናምን እንዲ ደረቱ የደጠፈ ብላ ምናምን የምታወራ ከሆነ ደግሞ በጣም ይደብራል። አብሶ ፍቅረኛ እያለው ከሀይሚ ጋራ በጣም ጥሩ ግንኙነት እያለው፣ ታቃላችሁ አሁን ሀይሚና ሙሽና ጋሽን እስከማስተዋወቅ ደረጃ ቤተሰብ ጋር እስከሚሄድ ደረጃ ኦልሬዲ በቃ ብሩክ ተፈቅዶለታል በሉት በቃ ሀይሚን ለመውሰድ ተፈቅዶለታል። በቃ ለምን ቤተሰብ ጋር ደርሰዋል፣ ገባቸው አይደለ ለዛ ብዙ ደረጃ ደርሰዋል፣ ማለት ነው፣ እሱ ማለት ነው። ግን ብሩክ ደግሞ እኔ እንደዚህ የሚያደርግ ልጅም አይመስለኝም ማለት ነው። ለምን እንደሆነ አላቅም፣ እንደዚህ ያደርጋል ብዬ በፍጹም አላስብም። ለምን በጣም ጨዋ ልጅ ነው። ግን እስቲ ሰው የሰው ልጅ በምን ማለት የሆነ ድገት ወይ በቪዲዮ ምክንያት ምናምን አይ አይታ አይታው ምናምን ሊሆን ይችላል ማለት ነው እና በጣም ከባድ ነው፣ ግን እውነታውን ተናግራለች። ዛሬ ሀይሚ እውነቱን ተናግራለች። ፍጽ ራሱ ግራ ገባው። ምን ምን አይነት መልስ እንደሚመልስ እራሱ ለራሱ ግራ ገባው ማለት ነው እና በጣም ከባድ ከባድ ከባድ ነው እና በጣም ማለት እማይ እና ግን እውነትን ለመናገር ሃይሚ ይሄ አይገባትም። ሀይሚ ማለት በጣም መልካም ሰው፣ በጣም ጥሩ ሰው ናት እና ብሩክ እውነት ይሄን አድርገ ከሆነ ከሚ ጋዛውን እና እላችኋለሁ ይሄ ነው ማለት ነው ግን ሀይሚ ስሜቷን ስለተናገረች በጣም ደስ ብሎናል። ለተመልካቿ ያላትን ነገር ማለት ኦዲንስ ራሱ ይሄ ማክበር ነው። ዝም ብሎ ከመጥፋት ያለውን ነገር መናገር ራሱ በጣም ትልቅ ነው እና የእውነት ብሩኬ እንደዚህ አድርጎ ከሆነ ደግሞ ታውቃላችሁ፣ ማንም ሰው ከምንም ነገር አያመልጥም። እያንዳንዱ ነገር ይደርስበት ያያል ማለት ነው። ለምን በጣም ተናዳ ነበር ስታወራ የነበረው፣ በጣም ኢሞሽናል ሆና ነበር ስታወራ የነበረው ማለት ነው። እና በጣም ነው የሚያሳዝነው። እንትን ማለት ብሩኬ እንጃ። እኔ እስከማውቀው ግን ብሩኬ እንደዚህ የሚያደርግ ልጅ አይመስለኝም። አይዶን ነው ብቻ፣ እግዚአብሔር ያቃል ማለት ነው። ለምን አንዳንድ ጊዜ በጣም ከባድ ነው ሰው ማመን ማለት ነው። እና አስባችሁታል፣ ስማ ኒንጃ፣ በጣም ነው የሚያሳዝነው ማለት ነው። ግን ኒንጃ፣ ሀይሚ በጣም ልቧ ተሰብሮ ነው። ፍጽ ራሱ አዝኗል መናገር እስከሚያቅተው ፍጽ፣ ታውቃላችሁ፣ ባይዘ ማስታረቅ ራሱ አይችልም። የሆነ ሰው ጠርቶ ምናምን ዝምን የሚሉ በቃ ማዳመጥ ነው ስራው ማለት ለምን፣ ይህን ያለን ብዙ ራሱ ማውራት የሚችል አይነት ሰው አይደለም ማለት ነው። እና አይ ቲንክ እኔ እንጃ አላቅም፣ ግን በግልጽ መናገሯም ይሄ ራሱን ይመረምራል ከማን ጋር እንደታየ ያለውን ነገር ያስረዳል ብዬ አስባለሁ ማለት ነው። እና ዋናው ነገር መናገርሽ ነው ሀይሚሻ፣ መልዕክቱ ያ ነገር ነው ማለት ነው። እና ቤተሰብ እኔ የምላችሁ ይሄ ነው። እና ሀይሚሻ መጀመሪያ ተረጋጊ። ተረጋግተሽ ነገሮችን ለማስተካከል ራሱ መረጋጋት ያስፈልጋል ማለት ነው። እና ተረጋጊ መጀመሪያ ከዛ በኋላ ደግሞ ብሩክ ደግሞ አንቺ በአይንሽን ያየሽው አይደለ? በጣም በአይንሽ ያለው ነገር ደግሞ እውነታውን ደግሞ ከብሩክ ስሚው። ገባሽ አይደለ? ከብሩክ ስ ስም ያለውን ነገር ትፈርጃለሽ ማለት ነው። እሱ አይ እንዲህ እንዲህ እንዲህ ብሎ ያለውን ነገር ሲነግርሽ፣ የዛ ጊዜ የራስሽ ውሳኔ ትወስኛለሽ ማለት ነው። ብሩክ እንደዚህ የሚያደርግ ከሆነ ሺዝ ቤትሽም የሆነት አንቺ ማለት ወርቅ የሆንሽ ልጅ ነሽ፣ ከወርቅም እንቁ የሆንሽ ነሽ ማለት ነው እና እንጃም ብዬ እንደምናገርሽ ሻል አላቅም። የሚሻል የኔ ፍቅር፣ የኔ ውበት፣ የኔ ግርማ ሞገስ ማለት ነውና ዛሬ ደግሞ እንዴት ነው ሽ ቅርቅርቅር ብለሽ የመጣሽ? ወይኔ በቃ አነጋገሯ፣ ትዕትዕናዋ፣ በቃ ስርዓት ያላት ኩል የሆነች ሴት ናት እና ሀይሚሻል በጣም ነው የምንወልሽ፣ በጣም ነው የምናከብረሽ። የእኛ ድምቀት፣ ጨረቃ። ሰብስክራይብ አድርጉ ደግሞ